በጎ አድራጎቶች ላይ ማትሳተፍ አሁን እኔ ለምሳሌ አሁን አንድን ነገር ሳደርግ ለምሳሌ አሁን እኔ ለምሳሌ ቤት መኪና እየነዳሁኝ ብታገኘኝ ለምሳሌ ነው፣ ቤት መኪናው ስንት ያወጣል ብለህ ስጠይቀኝ፣ ቤት መኪናው አንድ ቤት መኪና ለምሳሌ ስንት ሚሊዮን ብር ሊያወጣ ይችላል? ሀያ ሚሊዮን ብር ከሆነ ለምሳሌ ሀያ ሚሊዮን ብር ካልኩኝ እኔ ሀያ ሚሊዮን ብር አለኝ ወይም ደግሞ መኪናዊ እኔ ነው ማለት አይደለም፣ አለ ለምሳሌ። አንደርስታንድ አድርገኸኛል። ስለያዝኩት ነገር የለበስኩት ነገር ለምሳሌ አሁን የኔ ሊሆንም ላይሆንም ይችላል። ስለዚህ የሶስት ሚሊዮን ዋጋ የወጣበት አለባበስ ምናልባት ሌላ ሰው ስፖንሰር አጎሽም ሊሆን ይችላል። አዎ፣ የሌላ ሰው ስፖንሰር ሊኖረው ይችላል። ልክ ነህ፣ ሊኖረው ይችላል፣ ግን የአንቺም ያወጣሽበት ወጪ አለ ኦፍኮርስ አዎ እንዴት አይኖርም። ግን ሊሆንም ይችላል ላይፈለግ። ለምሳሌ ያኛው ሶስት ሚሊዮን ብር ስላወጣ ለምን እንደዚህ ምናምን የሚለው ጥያቄ እንትን ጥሩ ነው። ግን ደግሞ በጎ አድራጎት የሚለው ላይ ደግሞ ስመጣለሁ። በጎ አድራጎት ያልከው ነገር በጣም ጥሩ ነው እና እኔ አሁን በጎ አድራጎት ባደርግም ሰዎችን ብረዳ እኔ በነገራችን ላይ ማለት የፈለግኩት ያን ያህል አፎርድ ማድረግ ከቻልሽ ለምን እንደዚህ አይነት ነገሮች ላይ አትሳተፊበትም? ምክንያቱም ምን ያደርጋል፣ ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ። በነገራችን ላይ ስትሰጥ ግዴታ ለሰው ቪዲዮ ቀርጬ ማሳየት አይጠበቅብኝም። ስለዚህ በበጎ አድራጎት ላይ ትሳተፊያለሽ ለሰው ባላሳይም። አዎ ኢቫን ሚሊዮነር ናት። ኦንደዌ ስለዚህ መንገድ ላይ ከሆንሽ ሶስት ሚሊዮን አፎርድ ማድረጋችኝ ማለት ነው። ለምሳሌ ውሸት ነው ማለት ነው። ሶስት ሚሊዮን ወጣበት የተባለው ለምሳሌ ቢዝነሶች አሉኝ ቢዝነሶች ለምሳሌ አሁን ቢሸጡ ከዛ በላይ ያወጣሉ ከሚሊዮኖች ማለት ስለዚህ ሚሊዮነር ለመባል ወንደ ወይ ላይ ነው ገባ እሺ መልካም የአንቺ ሀሳብ ይከበራል ይቫል በአለባበስሽ እንዲህ መነጋገሪያ ስትሆኝ ብዙዎች ሲተቹሽ ምናምን መቼም ዞሮ ዞሮ ቪዲዮ የተቆራረጠ ቪዲዮ ስለአንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ከመድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ? በነገራችን የመጀመሪያ ገና እኔ እውነቱ ስነግር ቤተሰቦቼ ልብስ ሳዘጋጅ ለምሳሌ ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረና በሰለጠነ ቤተሰብ ያደግኩኝና አሁንም ስቲል ከቤተሰቦች ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ የምኖር ሰው ነኝ፣ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ያሳያቸዋሉ። ገና ሳልወጣ እንዴት ነው ዩ ስ እንደዚህ እንደዚህ ቢሆን እንደዚህ እንደዚህ ቢሆን። ምንም ይሄ የምደብቀው እንትም እነሱም ሶሻል ሚዲያ የሚጠቀሙ ሰዎች ናቸው። እና አሳይቻቸው ነው እንትን ምላቸው ገብቷል። አለ ትችት፣ የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግ ነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጭ መውጣት ነው። ከሀገር ባህል የወጡ ውበት አንዱ ነገር ነው። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አደለም። እኔ እዚህ ጋር እንትን እያልኩ ያለ የሰዎችን እንትን ነው እያመጡ ያለሁት፣ እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አይደለም፣ የእኛ ባህል አይደለም፣ ከውጭዎች የተቀዳ ነው እያሉ ነው። አንቺም ደግሞ እውነት ነው ብለሻል፣ ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል። አንቺም በቃል በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠንና የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት ላይ ስማርት አስተሳሰብ ያለው ማለት ነው። እንዴት ኤክስፕሊን እንደማደርግልህ አላቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አይደለም። የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኔም ከሱ አንጻር ነው ከስልጣኔ እያልኩ ያለሁት ቀጣይ እንትን ለምሳሌ አንደኛ ወጥቶ በአውት ፊት የተሸለመው ልጅም ነበር ለብሶ የመጣው የሙርሲ እንትን ባህልን ለማሳየት ነበረ የሞከረ ነበረ። ምኑ ጋ ብቻ ነበር ሰውነቱን የሸፈነው፣ ፕራይቬት ፓርቱን ብቻ ነው መሰለኝ ያ ራይት ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ ለምሳሌ የተለያዩ መገላለጦች ጋር ሳይሆን አንቺ ሴት ልጅ ነሽ፣ እሱ ልመጣልህ ነው ልመጣልህ ነው ለምሳሌ ወደ አካባቢ ደግሞ ይለያያል። አሁን ይቫንዬ እዚች ጋር አንድ ስህተት በነገራችን ላይ አንድ ስህተት እንዳትሳሳች የምፈልገው ነገር ለምሳሌ ኢትዮጵያ ሰማኒያ ምናምን ብሄር ብሄረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ አዲስ አበባ ላይ ተወልደች ስታድጊ ቤተሰቦች ያሳደጉሽ ራቁትሽን ነው? ተገላልጠሽ ነው ያሳደጉሽ? እንደዛ እንድትሆኛ አድርገው ነው ያሳደጉሽ? ይሄ ነው የኔ ጥያቄ። እኛውም ከኮንፊደንስ እና ከዛኛው ጋር አይገናኝም ልልሽ ፈልጌ። አሁን አንተ ቅድም የጠይቅኝ ጥያቄ እኮ አዛው ሆል ከካልቸር አንጻር ስላልከኝ ነው ይኛው ጥያቄ ስላነሳቤ ነው ኔ ካልቸር ደግሞ ስናይ ካልቸር ስናይ የአካባቢያችንን የኛ ካልቸር አለ። ከውጭ ነው እያመጣሽ ያለሽው። አንድ አንደርስታንድ የእኛ ካልቸር አሁን ሆን የአዲስ አበባ ነው ረድተው ልጅ ያደጉት። ስለዚህ አዲስ አበባ ውስጥ ለምሳሌ የሚለበስ አለባበስ ንገረኝ ብለህ ምን አይነት በምን አይነት ለምሳሌ እስኪ ራንድም ሰው የኢትዮጵያ ያ አይደለም ብለንም እንወሰደው። ነገር ግን ያን ያህል ሱፍ እየተወሰደው ለምንድን ነው የኛን ተቀባይነትም ያገኘው ለምንድን ነው በሀገራችን? ቢኮስ ያን ያህል ስለማይጎዳ ነው። ያን ያህል ብሎ ነገር የለም። ያን ያህል ብሎነገር ነገር የውጭ እንትን ከሆነ የውጭ ነው፣ የሀገር ውስጥ ከሆነ የሀገር ውስጥ ነው። ስለዚህ አሁን እኔ ቅድም ስለጠይከኝ ስለመገላለጥ ስለሆነ ያወራኸኝ እዚህም እንዳልከው ከሰማንያ በላይ ብሔር ብሔረሰቦች አሉ። የተለያዩ ሀገር ደግሞ ብትሄን ማለት ነው እንዳልከው እንዳልኩህ ቅድምም የልጁን እንዳነሳውለን ተገላልጠው የተለያየ አይነት ሽፍንፍን ብለው ምንም አይታዩም ምናምን ምናምን። የተለያየ ባህል አለ። ከባህል አንጻር ከሄድንበት ነው። አንደርስታን አድርገኛል። ስለዚህ ስለመገላለጥ ካወራ የኛ ባህል አይደለም ምናምን ካልክ ወደ ታች ወደ ወደ ደቡብ አካባቢ ከደቡብ አልፎ እንደዚህ የሆነን ባህል ልብስ ትፈልግ። ያለሽበትን ቦታ ይወስነዋል ይወስነዋል። አይበዛ አይደለም፣ ግዴታ ለምሳሌ። እንዴ ኦኬ ቴንክ ዩ፣ እሺ፣ አመሰግናለሁ። እኔ ለምሳሌ ማለት ነው ኢትዮጵያ ኢትዮጵያ የስለሆንኩኝ እንትን ባህል እንትን ባህል ና ማለት በቃ ደስ ያለኝ ደስ አንዱ መርጬ ራንደም ልለብስ ይችላል። አንተ ለምሳሌ አንድ ነገር ንገር፣ ሱፍ ስለብስ ሱፍ ለምሳሌ የእንግሊዞች ባህል ሊሆን ይችላል። አንተ እንግሊዛዊ ነህ አይደለም፣ በቃ ደስ ጀስት ደስ ስላለ ወይም ደግሞ ሱፍ ብለብሰው እኔ ጋር እንትን አያመጣን ብለህ ስላሰብከኝ ብለብሰዋል። ራይት ስለዚህ ማለት ነው እኔ ግዴታ ለምሳሌ የሃመሮችንም ብለብስ እኔ ሃመር መሆን አይጠበቅብኝም። የአማሮችንም ብለብስ አማር መሆን አይጠበቅብኝም። ኢትዮጵያዊ ስለሆንኩኝ ብቻ የአንዱን ራንደም ለመልበስ ለማልበስ ይችላል። ስለዚህ እያልሻለሹ መገላለጤ የእኛም ባህልም ነው፣ ምንም ችግር የለውም እያልሽ ነው። እኔ ስለ ባህልና እና ስለ እንትን ሳይሆን አንተ ስለ ባል ከባህል አንጻር ለምን እንደዚህ ታደርጊያለሽ ስላልከኝ፣ አይ ብዙ እንደዚህ አይነት ባህሎች አሉ ነው። እኔ የእኔ አለባበሴማ ነገርኩህ ከውጭው ጋር የተያያዘ ነገር ነው ብዬ ነግሬሃለሁ እንጂ ከዚህኛው ጋር አይደለም። መልካም ሚባል መልካም። አሁን የምትለብሽው ልብስ ነገ እናት መሆንሽ አይቀርምና አይቀርም እና ዳርክ፣ ያው የልብሱ ጉዳይ እኔን አንቺን እያነጋገረን ስለሆነ ኢሹም እሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጅ ያለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን ልዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆኗ ማለት ነው። ልብሴ ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል። በእንትኑ በአቋሙ ሊሆን ይችላል። በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰብት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ነኝም ነገር እንደውም ወደፊት እርግጠኛ ነኝ ከአምስትና ከአስር ዓመት በኋላ ልጆች ቤተሰብና ይኖረኛል እና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። መልካም። አንቺን እያዩ የሚያድጉ ህጻናትስ? እንዳልኩ ነው ከእኔ እያዩ የሚያድጉ ህጻናት ከኔ ኮንፊደንስ ነው መጀመሪያ፣ በራስ መተማመን ኮንፊደንስ፣ የሚፈልጉትን ነገር መናገር፣ ሀሳባቸውን በግልጽ መናገር መማር አለባቸው ብዬ ማሰበው። ሁለተኛው ሲቀጠል ብዙ ልጆች ለምሳሌ ልጆቻችን እኮ እንትን ስለሚያዩ ህጻናት ስላሉ እንደዚህ ስለሚሉ ሲጀምር፣ ከአስራ ስምንት ዓመት በታች ፕላትፎርሙ አይፈቅድም ልጆች ቲክቶክ ላይ እንዲቀመጡ ማለት ነው። ስለዚህ አንድ ወላጅ ልጄን ልጅ አንቺን ማየት የለበትም ብሎ ካሰበ፣ ሲጀመር ልጁ ነው መጀመሪያ ቲክቶክ ላይ መጠቀም የሌለበት ማለት ነው ራይት። መልካም። አሁን የማደርገው ነገር አንቺ ላይ እየመጣ ያለው ይህ ሁላ ህዝብ ለምንድን ነው እንትን የሚለው? አሁን ራሱ ኮመንቲ እኔ ያየት አደለም። ለምንድን ነው ታዲያ ሁላ ነገር የመጣው? ምክንያቱም ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየው ቢያንስ ዘጠና ለምንድን ነው? አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚ እና ብዙ ተቺ ነበረው። ብዙ ተቃዋሚ ነበረው። ቆይ አይደለም፣ ስለ ትችት ያወራነው ስለ ትችት ነው አሁን እያወራን። ስለ አክቹዋሊ በነገራችን ላይ ቆይ እመጣለሁ አልነው እና ብዙ ትችት፣ ተቺ እና ብዙ ነቀፌታ ነበረው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺ እና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታን አርገኛ። ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ፣ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለሁም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጥ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበስ ሲነገር ሂል ጫማ በካልሲ ላደርግ ይችላለሁ። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ የተቸኝ ይችላል፣ መብቱ ነው። እኔ ደግሞ ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሬን ገልብጬ ልለብሰው ይችላለሁ ያ ይሄን እንት ነው ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። አው ለምሳሌ አው እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ሞክረውስ ብዬ ለምሳሌ ላይ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምንም ብሎ ሊታይች ይችላል። ስለዚህ እኔ ለህዝቡ ሁሉም የየራሱ አይዲዮሎጂ አለው ብዬ ነው ማምነው። የህይወት ፍልስፍና አለው ብዬ ነው ማምነው። ስለዚህ እኔ ያው ስለህዝቡ እንትን አይደለም ብዙ ስለዚህ ልክ ነሽ ልክ ነኝ ብለሽ ነው የምታምኙ እንደራሴ ኦኬ ያው ብዙዎች እየተቹሽ ነው እንዳልኩሽ ነው ብዙዎች ቅር ተሰኝተዋል እና ብዙ መላው ህዝብ ማለት ይቻላል እና ምናልባት እድሉን ብሰጥሽ ይቅርታ ትያለሽ የኢትዮጵያን ህዝብ ለምንድን ነው ይቅርታ ምለው ማለት ምክንያቱም ህዝቡ ተቆጥቷል በአለባበስሽ ምክንያት ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው ምሳሌ። ኦልሞስት ደግሞ ከስድስት መቶ ሺህ በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ ትጠይቀኝ። አሁን እንደነገርኩ፣ አሁን ከዚህ ቀደም ብዬ እንደገለጽኩልን የሰው ትችት፣ አንድ ሰው የራሱን ሀሳብ የመግለጽ መብት አለው። አለመውደድ መብት አለው፣ መውደድ መብት አለው። ይሄ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን ኦውትፊት ነው የለበስኩት። ስለዚህ አለመውደድ መውደድ መብት ስላለው የሚያነካከኝ እንትን የለም። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። በጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉ ስላሉኝ ይቻላል የተለያዩ ራሴ የፋሽን ዲዛይንም እንትን የመክፈትን ማሰብ ስላለኝ እንደውም አብረን የምንሰራበት ህዝቡ ማሳምንበት ፋሽን ኢዝ ፋሽን ጀስ ከሌላ ነገር ጋር እንዳያነካኩት ምናምን የሚለውን እንደውም በጣም ብዙ ነገር የመስራት ሀሳብ አለኝ ፋሽን ላይ እና ሞዴሊንግ ላይ እና ፋሽን ላይ። መልካም መልካም፣ እድል የምንልሻለው። በዚሁ በዚህ ይባል። ደረቅ እንዳናረገው ጨዋታን በመሀል ፕሮፌሽኖችን ትጠሪልኛለች። ጥያቄ ስጠይቅሽ ከአትሌት ማን ይመችሻል? ሁለት ነው ልጠቅሽልኝ። የምች ከአትሌት ማን ይመችሻል? ከሴት ከሀገር ውስጥም ከውጭም፣ ከፈለግሽ ከሀገር ውስጡ ቢሆን ይመረጣል። በጣም ወደው መውዳት እንትና አራት የዲባባ ልጆች አንደኛዋን አንድ ጥሩ ነሽ። በጣም ሁለት በቂ ነው ጥሩ ነሽ ዲባባ እና እሺ፣ ኃይሌ ገብረ ስላሴ መልካም ከተጫዋች ኳስ እንደምትወጂ ያውቃለሁ። በነገራችን ላይ ከተጫዋች ከሀገር ውስጥ ከሀገር ውስጥ ያው አዳነ ግርማ ጌታ ነን ሰላዲን ብዙ ጠረስ ውስጥ ይበቃኛል። ሁለት ሁለት ነው ያልኩት። ከዘፋኝ ከሀገር ውስጥ ያ ከሀገር ውስጥ ከዘፋኝ ብዙ ናቸው፣ ግን በጣም የምወዳቸውን በጣም የምወዳቸውን እሺ አንደኛው እሱ ባለው ይታይ በሽኝ በጣም በጣም ነው የምወደው።